ለእግዜር የተጻፈ ድብዳቤ አሌክስ አብርሃም። እንደምነህ እግዜር? ሰማይ ቤት እንዴት ነው? እመጣለው ብለ ቆየ ሕሳምን ነው። እኛማ ለእልፍ አላት አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጾለት ቤታችንኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው ሁለት ሺህ ዘመን እንደቀልድ አለፈ። የመምጣት ተስፋ እየኮሰመነ መቅረት ገዘፈ። እንዲያውም እንዲያውም በመጣለው ተስፋ ሁለት ሺህ ዘመን ቀጥሮን ከጠፋ፣ በቀጠሮ ሰዓት መምጣት ከተሳነው እግዜር አበሻ ነው እያሉ ያሞሃል። እኔ ምናውቃለሁ አመስግነው ሲሉ ልልታ የማቀልጥ ቃሉን ስማ ሲሉ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲባል በይኔ የማፈስ አሌሉያ ሲሉኝ በሳቅ ልብ የሚፈርስ ምናምኒት እውቀት ውስጤ ያልጸደቀን በረከክበት ጉልበቴ ያለቀ እኔ ምናውቃለሁ ግን አንተ ደናነ ከምር እንደሚያሙት ምጻት ቀረንዴ? የስናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነ ሆነና ሰማይ ቤት እንዴት ነው አብርሃም? ሰላም ነው? እዛስ ቤት ገነባ? ዛሬም በድንኳን ነው? እኛማ ይሄውን በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ፣ ወደ ጎንም ከጎን እንደ ጉድ ተጋፋን። ቤት ለእንግዳ ማለት ጭራሽ ነው ጠፋን አባታችን ሙሴ እንዴት ነው? ለክብሩ ውቅያኖስ መክፈየው ደናናት ብትሩ! እኛማ ይሄው እልህ እንጀራ ፍለጋ ባህር ስናቋርጥ የስፋው ምድር አሾን ሳንረግጥ የትም የትምሁዋ በላ የትም አሳላሰን ንገርልንና ብትሩን ያውሰን እና ለእግዜር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን ማሄጀው ሲገርመን መመለሻ መንገድ መቆሚያ ቦታጠን ለአባታችን ሙሴ እንደምትትልልን የመሄድ ዘመን ነው በባህር የመሻገር ዱላህን ላክልን ብሎሃል በልልን። ሰማይ ቤት እንዴት ነው? ዳዊትስ ደና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ፣ ሰላም ናት ወንጭፉ። እዛ ሳቅት ገዛ ጎልያድ ተራረው ጎልያድ ግዙፉ እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅሎ ምነው ዳዊት ጠፋ ብሏል በልልኝ። ለረከሰ ጠጠር ምን አለ ለሞላ ወርዋሪ ወንጭፉን ስንሰጠው ለዚህ ታሪክ አውሪ ብለ ዘዝልን! እንዴት ነው ጌታ ሆይ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ እያሱ ሰላም ነው። ያቆማትን ፀሐይ ግቢ ቢላት ምን ነው ያው እንደምታውቀው እንደምታውቁ አስራ ሶስት ወራት ነው ፀሐይ የምንሞቀው። ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የአስራ ሶስት ወር የእግዚአብሔር ፀሐይ የነ አስራ ሶስት ወር የሰው ጀንበር በአቃጠላት ጣላት ምድጃ ገር ምን ታምር ሊኖር ይችላል ዝናብ ሆኖ እንደመፈጠር። እረ እግዜር በእናት በጭንቅ ማላጇ ባዘለ ጀርባዋ ባቀረበ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነና ሙቀት ገደለን። እናማ እግዚአብሔር ሆይ ማጠፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት ጴጥሮስ ሲሉን ወይዬ ይሁዳ ሲሉንም አቤት እንላለን። ስማችን እንሽጠን ሰላሳ ጨብጠን እንቀበላለን። ስንቱ ባለካባ ክብርህን የተሰጠው ለሰላሳ ፍራንክ ለተራጩ ጨባ አደራህን ሸጠው። ተው የእኛን ነገር ሰማይ ቤት እንዴት ነው? ሄዋን ደና ናት? ያው የልጅ ልጆቿ በእግዜር ተተክተው በእግሯ ተተክተው የፍሬው ሲገርመኝ ግንዱንም አንክተው ለፍጥረት አታደሙ ባይኑ ያገምጡታል። ሰይጣንም ደና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት ጥቷል ሳይጠራው የሚገር ህዝብ በዝቶለታል። እረ እግዚአብሔር በእናት በጥብቃ ማላጇ ባዘለ ጀርባዋ ባቀፈ እጆቿ ወይ ዝናብ ላክልን፣ ወይ ዝናብ ሆነና ሙቀት ገደለና። አብርሃ አሌክስ፣ ሰብስክራይብ፣ ላይክ፣ ሼር